ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ህዳር 9 2018 ዓ.ም ተምረት እለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎቹን እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል በምድር ጦርና በጦር ኃይሎች አካባቢ በርካታ እስራኤላውያን በተደጋጋሚ ይታያሉ የሚለውን መረጃ ጨምሮ በተለያዩ አካባቢ ያሉ የግንባር ዝርዝር መረጃዎችን በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። እነዚህ እስራኤላውያን በመከላከያ በጦር ኃይሎችና በምድር ጦር አካባቢ በብዛት የምታዩት ለምንድን ነው? የሚለውን በተመለከተ እንደዚሁ እንግዲህ በዘገባው ምላሽ ታገኙበታላችሁ። በሌሎች አካባቢ ያሉ አሁናዊ ሁኔታዎችን በተመለከተም እንደዚሁ የዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን እንዲሁ ደግሞ በተፈጸሙ የደፈጣ ጥቃቶች ወታደራዊ አዛዦችን ጨምሮ ጉዳቶች ደርሰዋል። ይህንን በተመለከተ በቅደም ተከተል መረጃዎችን እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የሚጋብዛችሁ። እንግዲህ በርከት ያላችሁ አድማጭ ተመልካቾቻችን ሀሳብ አስተያየቶችን አድርሳችሁናል፣ በእጅጉ አመሰግናለሁ። በሌላ ጊዜ በብዛት የሚመለስባቸው ይሆናል። አንዳንዶቹ ቅሬታዎች ማህበራዊ ጉዳዮች ናቸው። የኢትዮጵያ እንባ ጠባቂ ተቋም ያወጣውን ሪፖርት በተመለከተም እንደዚሁ ሊሰራበት የሚገባ በሚል በአስተያየት ልካችሁልኛል። ተመልክቻለሁ፣ አመሰግናለሁ። እንግዲህ በርካታ ቅሬታዎች ናቸው በየጊዜው የሚቀርቡት። ከቅሬታ አልፎ አገሩ እንግዲህ አደጋ ላይ ነው ያለው። የዜጎች ኑሮ ከተቋም በተቋማትም፣ በመደበኛ እንቅስቃሴዎችም፣ በትራንስፖርትም ያለው ሁኔታ አጠቃላይ ከእለት ወደ እለት እየተባባሰ ነው ያለው። ይህን ተከትሎ የዩኒቨርስቲ ተማሪዎችም ወደ አደባባይ ወጥተዋል። ዛሬ ከሰዓት በኋላም በተለያዩ ዩኒቨርሲቲዎች ተቃውሞ አሰምተዋል። ይህንን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለው። እናንተ ደግሞ ሀሳብ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮምን ደጋግሜ መግባችሁ በእሱ ላይ ጥቆማዎችን ልትልኩ ትችላላችሁ። በተለይ የአንዳንድ ተቋማት ጥቆማዎችን ስትልኩ የመስሪያ ቤቱን አድራሻ፣ ስልክ ቁጥር ወይም ደግሞ የሚመለከታቸውን ባለስልጣናት ስምና አድራሻ አብራችሁ ብትልኮ ይደርሰኛል። ከላካችሁልኝ መካከል ጸደይ ባንክን በተመለከተ የላካችሁልኝ አለ። የቦርድ ሰብሳቢዎችን በቀረበው ቅሬታ ጉዳይ ለማነጋገር እየሞከርኩ ነው። እስካሁን ድረስ ምላሽ አልሰጡም። ምላሽ የማይሰጡ ከሆነ ቅሬታውን፣ ምላሽ አለመስጠታቸውን በዝርዝር እመጣለሁ። ይህንን በተመለከተም ይሄው መጠቆመው ደርሶኛል። ጸደይ ባንክ ላይ ያለ የህዝብ ቅሬታ ነው። ወደ መረጃዎቹ ሲሄድ እንግዲህ በተለይ ሰሞኑን በኢትዮጵያ ተከስተዋል ተባለውን የቫይረስ እና ከዚህ ጋር በተያያዘ ተጨማሪ መረጃዎች ዛሬ ወጥተዋል። በቫይረሱ ዘጠኝ ሰዎች ህይወታቸው ሳያልፍ አልቀረም የሚል መረጃ ነው ያለው። ማርበርግ ተብሎ በሚጠራው ቫይረስ የተጠረጠሩ ዘጠኝ ሰዎች ህይወታቸው ማለፉን መረጃ ምንጮች ገልጸዋል። በኦሮሚያ ክልል አሰኮ ወረዳ አንጫር ከተማ ነው ይሄ የሆነው። የሰዎች ህይወት ያለፈው በዚህ ከተማ ነው። ዘጠኙ ህክምና ለህክምና ወደ ጣቢያ መጥተው የነበረ ቢሆንም እንግዲህ ህይወታቸው ማለፉን እየገለጹት የመረጃ ምንጮች፣ ሌሎች ደግሞ ህክምና ሳያገኙም ህይወታቸው ያለፈ ሊኖር እንደሚችሉ ነው የመረጃ ምንጮቹ የገለጸው የተገለጸው። ይሄ እንግዲህ በአጠቃላይ በዚህ ማርበርግ መሳይ ቫይረስ ህይወታቸውን ያጡ ሰዎች ቁጥር ከዘጠኝ በላይ እስከ 15 ሊደርስ እንደሚችል የመረጃ ምንጮቹ ገልጸዋል። በዚህ ምክንያት በኦሮሚያ ጤና ቢሮና ለጤና ጥበቃ ሚኒስትር ጉዳዩ ሪፖርት መደረጉም ተገልጿል። እንግዲህ ሰዎች መሞት የጀመሩት ከጥቅምት 23 ጀምሮ ባለፉት 15 ቀናት እንደሆነ የአንጫር አካባቢ የመረጃ ምንጮች ገልጸዋል። አንጫር ተብላ የምጠራው ቦታ በአርሲና በምዕራብ ሀረርጌ አዋሳኝ አካባቢ የምትገኝ አነስተኛ ከተማ ነች። ይሄ እንግዲህ ማርበርግ ተብሎ ሰሞኑን በጂንካ ሆስፒታል የተገኘው ቫይረስና የዓለም አቀፍ መነጋገር የሆነው ቫይረስ ሳይሆን አይቀርም፣ ምልክቶቹ ተመሳሳይ ናቸው የሚሉት የመረጃ ምንጮቹ በጅንካ ሆስፒታል አንድ ሐኪም አንድ ነርስን ጨምሮ ስድስት ሰዎች መሞታቸው ይታወቃል። ጅንካ በተደረገው ምርመራ ቫይረሱ ማርበርግ ተብሎ የሚጠራው ቫይረስ እንደሆነ ተረጋግጧል። እንግዲህ ከዚህ አንጻር አንጫርም ሰዎችን የገደለው በሽታ ከማርበርግ ቫይረስ ጋር ምልክቶቹ ቀጥተኛና ተመሳሳይነት ያላቸው እንደሆኑ የአካባቢ የመረጃ ምንጮች ገልጸዋል። በዚህ እንግዲህ ከተማ ያለው አጠቃላይ ሁኔታ ከጅንካ በመቀጠል በኦሮሚያ ክልል እንግዲህ ሁለተኛው ይሄ ቫይረስ የተከሰተበት ከተማ ነው። ምናልባት ቫይረሱ ዛሬ የጤና ጥበቃ ባለሙያዎች የኦሮሚያ ክልል የጤና ባለሙያዎች ወደ አካባቢው መንቀሳቀሳቸው ነው የታወቀው። ከዚህ ጋር ተያይዞ እንግዲህ በምርመራ ቫይረሱ መሆኑ የሚረጋገጥ ከሆነ ከጅንካ ቀጥሎ እንግዲህ በአሮሲ አሰኮ ወረዳ በዚች በተገለጸችው ከተማ እንግዲህ ሁለተኛው ማዕከል ነው ማለት ነው ይሄ በሽታ የተገኘበት። ከዚህ አንጻር እንግዲህ በአዲስ አበባ ሌላ መረጃዎች እየወጡ ነው የሚገኙት። እንግዲህ ዛሬ በሆነበት ሁኔታ የኦሮሚያ ክልል የጤና ቢሮ ባለሙያዎች ወደ አንጫር ከተማ ሄደዋል። የጤና ባለሙያዎችን ሰብስበዋል። በዚህ ጉዳይ ላይ እስካሁን ድረስ ከኦሮሚያ ክልልም ሆነ ከጤና ጥበቃ ሚኒስትር የተባለ ነገር የለም። ጤና ጥበቃ ሚኒስትሯ እንግዲህ ቫይረሱን በተመለከተ በሰጡት መረጃ አንድም ሰው በቫይረሱ ተጠርጥሮ የተያዘ ሰው የለም በሕይወት ሲሉ መግለጻቸውና ሁሉም አልቀዋለሁ የሚሉ ጉዳዮች ጭምር ሲነሱበት ነበር የቆየው። ከዚህ ጋር በተያያዘ በአዲስ አበባ እንደዚሁ በበሽታው ተጠርጣሪዎች መገኘታቸውን የሆስፒታል የመረጃ ምንጮች ገልጸዋል። ጉዳዩ በሚስጥር እንዲያዝ ጥብቅ መመሪያ ተሰጥቷል። ለምሳሌ ዳግማዊ ምኒልክ ሆስፒታል ለሰራተኞች ማስጠንቂያ መልእክቶች በቴሌግራም በሜሴንጀር፣ ና በዋትስአፕ ተልከውላቸዋል። ከባለስልጣናቱ በሽታው ምልክት ቢገኝ እንኳ ተጠርጣሪ ከተገኘ ማንም ሰው ይፋ ማድረግ አይችልም የተቋቋመው ግብረ ኃይል በኩል ሪፖርት ማድረግ ይጠበቅባቸዋል። ያ ካልሆነ ግን የሀገርን የከተማን፣ የተቋማትን ገጽታ ያበላሻል የሚል መልእክት ተላልፏል። የጂንካ ሆስፒታል ሜዲካል ዳይሬክተር በጉዳዩ ላይ እንግዲህ መግለጫ መስጠታቸውን ተከትሎ ከኃላፊነት ተነስተው በእስር ላይ እንደሚገኙ መዘገቡ ይታወቃል። ከዚህ ጋር በተያያዘ በአዲስ አበባም የትኛው ሆስፒታል ተጠርጣሪ እንደተለየ አልታወቀም እንጂ በዚህ በሽታ የተጠረጠሩ ሰዎች መገኘታቸውን ሐኪሞች ገልጸዋል። ሐኪሞች መረጃው በውስጥ እየተነጋገሩበት እንደሆነ የሕክምና ባለሙያዎች በዚህ ጉዳይ ላይ ይህንን መረጃ አድርሰዋል። እንግዲህ ከዚህ ጋር በተያያዘ ማህበረሰቡ ጥንቃቄ ሊያደርግ ይገባዋል ነው የሚሉት። አንድ ዳግማዊ ምኒልክ ሆስፒታል የባለሙያ በሽታው ከኮሮናም የበለጠ የመግደል አቅሙ እጅግ ከፍተኛ ነው። እንግዲህ እስከ 88 በመቶ የመግደል አቅም ያለው ስለሆነ ማህበረሰቡ ምልክቶቹን ሚዲያዎችን በየቀኑ ስለ በሽታው ግንዛቤ መስጠት ይጠበቅባቸዋል። አሁን ባለው አጠቃላይ የሀገሪቱ የጦርነት ሁኔታ እንደዚህ አይነት ወረርሽኞች ተጨምረው የከፋ አደጋ ይመጣል፣ ነው ዘጌት ብሎ ከዚሁ ከአርሲ የወጣ መረጃ አንጨር ከተማ በወረርሽኙ ምክንያት ከተማዋ እንቅስቃሴ ዝግ መደረጉ ነው የተገለጸው በዚህ ይህንን ለማወቅ ችለናል ያሉት የመረጃ ምንጮች ከቤት ማንም ሰው እንዳይወጣ ትዕዛዝ ተሰጥቷል። የከተማዋ እንቅስቃሴ ቆሟል። የጸጥታ ኃይሎች ብቻ ናቸው ከተማው ውስጥ የሚንቀሳቀሱ ሲሉ ይህንን ገልጸዋል። ሎክዳውን ደግሞ ከተማዋ ሙሉ በሙሉ ለእንቅስቃሴ ዝግ ተደርጋለች ነው የተባለው። በጉዳዩ ላይ ግን እስካሁን ከኦሮሚያ ክልልም ሆነ ከጤና ጥበቃ ሚኒስተር የተሰጠ መግለጫ የለም። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃንም ገልጸው ወለጋ አንገር ጉትን ከሚገኙ ወታደራዊ ካምፕ የቡድንና የነፍስ ወከፍ መሳሪያዎችን የታጠቁ የመንግስት ወታደሮች ከስምሪት ቀጠናቸው ወጥተዋል። ቁጥራቸው አንድ ጋንታ ይሆናል የሚሉት የመረጃ ምንጭ ወታደራዊ ቋንቋ አንድ ጋንታ ምን ያክል እንደሆነ እንግዲህ ወታደሮች ታውቃላችሁ። የኒያክል ቁጥር ያላቸው ሌሊት ከካምፕ ነው የወጡት። አንድ የቡድንና የነፍስ ወከፍ መሳሪያዎች ይዘው ከስምሪትና ግዳጅ ቀጠናቸው ወጥተዋል። ወለጋ በተመሳሳይ መረጃ ጊዳ አያና አካባቢ እስር ቤት ተሰብሮ እስረኞች ስለማምለጣቸውም የወጡ መረጃዎች ያሳያሉ። የአካባቢው ህዝብ ደግሞ አደገኛ በሚባሉ ቀጠናዎች እስካሁን ድረስ መንግስት ስምሪት ባልወሰደባቸው እና ሚሊሻና የመንግስት ኃይል በማይገባባቸው ቀጠናዎች በተለይ አማራ ተወላጆች ወደ እነዚህ አካባቢዎች በመግባት የሚሊሻ እህል ሰብስቡ መባላቸው ህይወታችን ለአደጋ ያጋልጠዋል ነው የሚሉት። ለጥቃት ያጋልጠናል ሊሙገሊላ ሰቲ ቦቆ ተብሎና ሌሎች አካባቢዎች የጃል መሮ ጦር እና የጃል ሙሳ ጦር በየቀኑ ውጊያ በሚያደርጉባቸው ቀጠናዎች የአካባቢው አማራ ተወላጅ ገበሬዎች ገብታቸው የሚልሻ እህል ሰብስቡ እና የሚልሻ አዝመራ ሸክፉ መባል ከባድ የህይወት ዋጋ ያስከፍለናል። ወደ እነዚህ ቀጠናዎች ማንም እንኳ ለጥበቃ አይገባም፣ ወደዚህ ግቡ የተባል ነው እንድንሞት ስለተፈለገ ነው ብለዋል። ሌላው አሙሮ ወረዳ እንደዚሁ ታግተው የነበሩ ሰላሳ ሁለት የአማራ ተወላጆች ተለቀዋል። በአካባቢው ራሳቸውን በማደራጀት እየተንቀሳቀሱ የሚገኙ ወጣቶች የሰጡትን ማስጠንቀቂያ ተከትሎ እገታውን አግተው የነበሩ የብልጽግናና የአካባቢ ባለስልጣናት እነዚህን ሰላሳ ሁለት ሰዎች ለቀዋቸዋል አሙሩ ወረዳ ሲሉ ገልጸዋል። ምስራቅ ወለጋና ና ሆሮ ጉዱሩ ወለጋ ዞኖች የብልጽግና ባለስልጣናት በቋሚነት መኖሪያ ቤታቸው አይደለም የሚኖሩት። የአካባቢ የብልጽግና ባለስልጣናት የሚኖሩት ወታደራዊ ካምፕ ነው ተብሏል። አንዳንዶቹ የመከላከያ መለዮ ለብሰው ቋሚ ስራቸው መከላከያ ጋር ወታደራዊ ስምሪቱ ማል በፍጹም የተረጋጋና የህዝብ አስተዳደር ቢሮ ከፍተው አስተዳድረው አያውቁም ሲሉ ከወለጋ አካባቢ ይህንን መረጃ የላኩ የመረጃ ምንጮች ገልጸዋል። እንግዲህ ያው ባለፈው በአማራ ክልል አካባቢም በአንዳንድ ወረዳዎች መከላከያን እንቅስቃሴ ተከትለው ከቦታ ቦታ ከካምፕ ካምፕ የሚሄዱ የብልጽግና ባለስልጣናትን የመከላከያ ሰዎች ኮዳ እያሉ ቅጽል ስም አውጥተውላቸው እንደነበር ይታወቃል። ይሄ ደግሞ ወለጋ ደግሞ ያለው ከዚህ የባሰ ነው። መለዮ ለብሰው በመከላከያ ካምፕ ውስጥ ሆነው ነው እንግዲህ ከመከላከያ ጋር ስምሪ ሲሄድ አብረው የሚሄዱት እንጂ ለስሙ እንደ ብልጽግና ባለስልጣን ቢሮ ከፍተው እንደዚሁ የህዝብ አስተዳደር እና የህዝብ ጉዳዮችን በቋሚነት ቋሚ የህዝብ አስተዳደር አድርገው አያውቁም ነው እየተባለው። እንግዲህ ምን ያክል የከፋ ጉዳይ እንዳለና በኮማንድ ፖስት ና በጦርነቱ ውስጥ እንዳለ አካባቢው የሚያሳይ ነው። ወደ ዓላማጣ የሚወስደን መረጃ ላስከትል። ዓላማጣ የህወሓት ታጣቂዎች እገታ የጅምላ ፈሳ ቀጥሏል። በተከታታይ ቀናት ከ26 በላይ ወጣቶች ካለማጣ ከተማ በጅምላ ታፍሰው በህወሓት ወታደራዊ ካምፖች አለማጣ ከተማ በሚገኙ አራት ትምህርት ቤቶች እና እንዲሁም ደግሞ መሆኒ ከተማ በሚገኝ የስፔን ካምፕ ተወስደው ታስረው ይገኛሉ። ከሁለት ቀናት በፊት የአለማጣ ሆስፒታል ስራ አስኪያጅ እንግዲህ ለሁለት ቀናት ታግቶ ወታደራዊ እስር ቤት ከቆየ በኋላ በከፍተኛ ማስጠንቀቂያ ከእስር ተለቋል። ሆኖም ደግሞ ከስራ ታግዷል። ይህንን የሚያደርጉት የህወሓት ታጣቂዎች ናቸው። በዓላማጣ ራያ ዓላማጣ ቀጠና በህወሓት ታጣቂዎች ከፍተኛ የሆነ ግፍ እየተፈጸመ ያለው ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅር ላይ መሆኑን ዛሬ ጭምር የወጡ መረጃዎች እያሳያሉ። በዛሬው ዕለት ብቻ በዓላማጣ ከተማ የኢየሱስ ቤተክርስቲያን ሰበካ ጉባኤ አባላት ካህናት ታፍሰው ወደ ህዋት ወታደራዊ እስር ቤቶች ተወስደዋል። ወደ ካምፖች እንግዲህ ይሄንን በተመለከተ እንደ መረጃ ምንጮቹ ቀሲስ ተሾመ በላይ፣ ሹምዬ ግዳይ፣ ገብረ መስቀል ዳርጌ፣ ትኩዬ ካሳዬ ገብሬ፣ ደብረ አለቃ ካሳዬ ሐጋዚ፣ ሐጋዚ በርሄ ጨምሮ እንግዲህ ወደ ስምንት ሰዎች ናቸው ዛሬ ተይዘው የተወሰዱት። እነዚህ ዓላማጣ ከተማ የሚገኘው የኢየሱስ ቤተክርስቲያን አስተዳዳሪዎች ካህናትና የሰበካ ጉባኤ አባላቶች ናቸው። ለምንድን ነው እየታሰሩት? ብዬ መረጃ ምንጮቹን ጠይቃቸው ነበር። ያው እንግዲህ የህወሓት ታጣቂዎች እንደሚያደርጉት በአካባቢው ፓትሮል አፍሰው ነው የወሰዷቸው የቤተ ክህነትና የሰበካ ጉባኤ አባላቱ እየታሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅርን ለማፍረስ ህወሓት በሰጠው አቅጣጫ መሰረት ንብረት አስረክቦ የቤተክርስቲያኗን መዋቅር ለቃችሁ ውጡ በሚል ምክንያት ነው እየታሰሩት። ይህ እንግዲህ የሀገረ ስብከቱ ቢሮን ጨምሮ እና ሌሎች ካህናትን በህወሓት ታጣቂዎች ከፍተኛ ግፍና ሰቆቃ ነው እየደረሰ የሚገኘው። ይህ በሆነበት ሁኔታ ስድስቱ የራያ ቀጠናዎች የሚባሉት በኮረም ሶስት ወረዳዎች፣ በዓላማጣ ደግሞ እንዲሁም ከተማ አስተዳደሩን ጨምሮ ሶስት ወረዳዎች ላይ የሚገኙ የሀገረ ስብከቱ ባለፈው ግንቦት ላይ በተደረገው የቤት ሲኖዶስ ስብሰባ አንዳንድ ሀገረ ስብከት እንዲቋቋሙ መወሰኑ ይታወቃል። ይህንን ተከትሎ ህወሓት ደግሞ በትግራይ ያቋቋመው እንግዲህ ያው ፖለቲካዊ አቋም ይዞ የተቋቋመው መንበረ ሰላም ነው የሚባል አለ። እሱ መዋቅሮቹን በህወሓት ታጣቂዎች አማካይነት እያፈረሰ ነው የሚገኘው። የሚገርመው እና የሚያሳዝነው የሚገርመው በአሮሲ የኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ተፈጸመ የሚለው ላይ እንግዲህ ዓለም አቀፍ ተቋማት ጭምር ሳይቀሩ ጉዳዩን ትኩረት ሰጥተውታል። በዓላማጣ ከተማ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅርና በተለይ በራያ ቀጠናዎች አጠቃላይ እንዲሁም ደግሞ በዓላማጣ በአማራ ተወላጆች ላይ ህወሀት የሚፈጽመው ግፍና ሰቆቃ በዚህ ሰዓት ማንም ሽፋን እየሰጠው አይደለም። ይህ እንግዲህ በተለይ ከቤተ ክርስቲያኗ ጀምሮ ጉዳዩ አስተዛዛቢ ነው። በዛሬው ዕለት የታሰሩትን እንግዲህ ስምንት ካህናትና የሰበካ ጉባኤ አባላት ጨምሮ እስካሁን ድረስ ስድስት ካህናት የሀገረ ስብከቱ ሂሳብ ሹምና ጸሐፊን ጨምሮ አሁን በህዋት ወታደራዊ እስር ቤት ውስጥ ነው የሚገኙት። ይህ የሆነ ባለበት ሰዓት እንግዲህ የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያንም በጉዳዩ ላይ ምንም አላለችም። የሀገረ ስብከቱ ቢሮ ተሰብሯል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስድስት ወረዳዎች ዘጠና ሶስት አብያተ ክርስቲያናት መዋቅር ሲፈርስና ማህተሙ ደረሰኞች የቤተክርስቲያኑ መዋቅር ሲፈርስ በህዋት ታጣቂዎች እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ምንም የተባለ ነገር የለም። ቤተክርስቲያኗም የተናገረችው ነገር የለም። ይህ እንግዲህ በትግራይ ታጣቂዎች የቤተክርስቲያኗ መዋቅር ለመንበረ ሰላም ወይም ደግሞ ነገና ከነገ ወዲያ ለትግራይ ነጻ ሀገር እንግዲህ እያሉ ለአቋቋሙት ቤተ ክህነት ካልገ ካልገበራችሁ በሚል ፖለቲካዊ ውሳኔ ነው እየሆነ ያለው። የሁሉም ዝምታ ግን ያሳዝናል። የሆስፒታል ሰራተኞች፣ የጤና ጣቢያ ሰራተኞች፣ ዋና አፍሳቹ ሰራተኞች በሙሉ አማራ መሆናቸው እንደዚሁ እየታሰሩ እየታገቱ የሚገኙት ወጣቶች ታስረው እየተወሰዱ ነው። ከዛ ባሻገር ደግሞ የአማርኛ ትምህርት ቤት ታሰብራላቸው የተባሉ ትምህርት ቤቶች ተዘግተዋል፣ ታሽገዋል። መጽሐፍቱ በሙሉ የአማርኛ ጽሁፎች የተባሉት ዓላማጣ ላይ እንደዚሁ እንዲቃጠሉ እና እንዲወድሙ ተደርጓል በታጣቂዎች። ከዛ ባለፈ ደግሞ የትምህርት ቤቶቹ የትግረኛ ቋንቋ የማይሰጡ ከሆነ እንዲዘጉም መወሰኑ ነው የሚታወቀው። እስካሁን በዚህ በኩል የተባለ አንድም ነገር የለም። ወደ ሌሎች መረጃዎች ነው የምቀጥለው። ወደ ሌሎች መረጃዎች ሲሄድ ወደ ወሎ መቄት ቀጠና፣ ሰሜን ወሎ መቄት ያገኘሁትን መረጃ ማስከትላለው። በሰሜን ወሎ መቄት ወረዳ በፍላቂት ከተማ የብልጽግና ባለስልጣን በፋኖ መያዟን ነው እንግዲህ ፋኖ የገለጸው። ከመቄት ከተማ ወደ ንፋስ መውጫ ባህር ዳር ጉዞ ላይ እንደነበረች የተገለጸችው የአካባቢው የብልጽግና ባለስልጣን አግሪት ተብሎ የሚጠራ ፍተሻ ጣቢያ ወደ ጨጭሆ አቅራቢያ፣ እዚህ ኬላ ላይ ነው ፋኖ በፍተሻ ኬላ ላይ መያዟን እያሳወቀው። የምስራቅ አማራ እዝ እንዳስታወቀው የብልጽግና ባለስልጣኗ በተለያዩ ጉዳዮች ላይ እንደዚሁ ማብራሪያም ሰጥታለች ነው እየተባለው። እንግዲህ ብልጽግና አካባቢ ሽኩቻ ውስጥ መሆናቸው እና የብልጽግና ባለስልጣናት ደግሞ የታዘዙትን የመስራት ኃላፊነት ብቻ የተሰጣቸው ሚናቸው እሱ ብቻ እንደሆነም ገልጻለች። የምን ቢሮ ኃላፊ እንደሆነች ግን በዝርዝር እየተገለጸ ነገር የለም። መረጃውን ለማጣራት ይሞከራል። ወደ ደብረ ማርቆስ ቀጠናም ስንሄድ በተመሳሳይ ከግዳጅ ቀጠና እና ስምሪት ቀጠና የወጡ የመንግስት ወታደሮች ወደ ፋኖ መቀላቀላቸው ታውቋል። ደብረ ኤልያስ፣ ማቻከል፣ ደብረ ማርቆስን ጨምሮ ደባይ ጥላት ግን አካባቢዎች እንደዚሁ ወደ 11 የሚደርሱ የመንግስት ወታደሮች ከግዳጅ ቀጠና መውጣት ወደ ፋኖ ተቀላቅለዋል። ወደ ሸዋሮቢት ስንሄድ ሸዋሮቢት ዙሪያ በተለያዩ ቦታዎች ድንገተኛ ጥቃቶች ተፈጽመዋል። በተፈጸሙ ድንገተኛ ጥቃቶች በሸዋሮቢት ከተማ ዙሪያ በሚገኙ ተረተር፣ ጉባ፣ ዋንዛ በተባሉ ቦታዎች ነው እንግዲህ የደፈጣ ጥቃት ተፈጸመው። በዚህም ስምሪት ላይ እና የኬላ ጥበቃ ላይ እንዲሁም ደግሞ አሳሳ ላይ በነበሩ የአየር ወለድ ኮማንዶ አባላት ላይ ድንገተኛ ጥቃት የተፈጸመው በተፈጸመው ጥቃት ምን ያህል የአየር ወለድ አባላት ጉዳት እንደደረሰባቸው የአድማ ብተናና የሚሊሻ አባላት በዝርዝር የታወቀ ነገር የለም። የካምፕና የኬላ ጥበቃ ላይ የነበሩ ግን ጉዳቶችን አስተናግደዋል። የደረሰውን ጉዳት ተከትሎ ከካምፖቻቸው የወጡ ሌሎቹ የመንግስት ወታደሮች በአካባቢው ለሰዓታት የቆየ ተኩስ ልውውጥ አድርገዋል ተብሏል። ሸዋሮቢት አካባቢ። ወደ ራያ ቆቦ ሰሜን ወሎ ስንመለስ በራያ ቆቦ ሰሜን ወሎ በተለያዩ መንደሮች የተደረገው ውጊያ ዛሬ ቆሟል ነው የተባለው። ትላንትና ከሰዓት እስከ ምሽቱ አራት ሰዓት ድረስ በጨፌ መንደር፣ ጮቢ መንደር፣ ዋልካ መንደር፣ የዶሮ መንደር ጨምሮ በቆቦና ዋጃ መካከል በሚገኙ በርካታ ቦታዎች ላይ የነበረው ውጊያ ማያናን የሚበርን ጨምሮ አማያ የሚለውን አጥብቀው ብሎኛል። አመሰግናለሁ። በእነዚህ አካባቢዎች እንደዚሁ የተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አድርሷል። የድሮና የመድፍ ድብደባዎችም ተፈጽመዋል። በሲቪሊያን ላይ የጉዳት ደርሷል። በተፋላሚ ኃይሎች ላይ የደረሰው ጉዳት በዝርዝር አልታወቀም። እስከ ምሽቱ ሁለት ሰዓት ተኩል ድረስ በነበረው ውጊያ ግን ወደ ወልዲያና ቆቦ ቁስለኞች በአምቡላንስ ሲመላለሱ እንደነበር የአይን ማኞች ይህንን ገልጸዋል። ወደ ሌላው መረጃችን ስንሄድ ወደ ከሚሴና አካባቢው ነው። በአማራ ክልል ኦሮሞ ብሔረሰብ ዞን ከሚሴ ከተማ አቅራቢያ በደዋ ጨፋ ወረዳ ጎበያ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት እንደዚሁ ጉዳት ደርሷል። በሚሊሻ ካምፕ ላይ ፋኖ በፈጸመው ጥቃት ነው። እንግዲህ ወታደራዊ እና ሰብአዊ ኪሳራ እየደረሰው ፋኖ ህዳር ስምንት ረፋድ ላይ በሚሊሻና በፖሊስ ካምፕ ላይ በፈጸመው ድንገተኛ ጥቃት ቁጥራቸው ብሎ ያልታወቁ የመንግስት የሚሊሻና የአድማ ብተና የፖሊስ አባላት ጉዳት አስተናግደዋል ነው የተባለው። እንግዲህ በዚህ ከተማ ጠቅላይ ሚኒስትር አብይ አህመድ ወደ ከተማው ለስራ ጉብኝት በሚል ናፍቃችሁ የነበር ከልጅነት የጀምሮ ስለእናንተ እየሰማውን ያደግኩት የሚል ንግግር ካደረገ በኋላ እና አረጋ ከበደ ህዝቤን እንዲጠይቅ ፍቃድ ሰጥቶ ይመጥቻለሁ የሚሉ ንግግሮችን ያው እንግዲህ ፖለቲካዊ አንድምታ ያላቸውን ንግሮች ተናግሮ በተመለ በዚህ በኦሮሞ ብሔረሰብ ዞን ከሚሴ አቅራቢያ ጎባያ ተብሎ የሚጠራው አካባቢ እንግዲህ ጥቃት የተፈጸመው ጠቅላይ ሚኒስትሩ አካባቢውን ጎብኝተው በተመለሱ በሁለተኛው ቀን ነው። በዚህ ጥቃት እንግዲህ የደረሰው ጉዳት በዝርዝር አልታወቀም። ይህንን ተከትሎ ግን ከአንጾኪያ ገምዛ፣ መኮይና ከኮምቦልቻ፣ እንዲሁም ደግሞ ከከሚሴ ከጥቃቱ በኋላ ወደ አካባቢው ተጨማሪ ኃይል ስለመንቀሳቀሱ የመረጃ ምንጮች ገልጸዋል። ሌላው ወደ ሰሜን ጎንደር የሚወስደ መረጃ ነው። በሰሜን ጎንደር ወገራ በፓትሮል ላይ በተፈጸመ ድንገተኛ ጥቃት የፖሊስ አዛዥ እና አጃቢዎቹ ላይ ጉዳት ደርሷል። ዛሬ ረፋድ አምስት ሰዓት ገደማ በአምባ ጊዮርጊስ ወረዳ ከወገራ አምባ ጊዮርጊስ ወደ ደባርቅ በመከላከያ ታጅቦ ይንቀሳቀስ በነበረ የፖሊስ መኪና ላይ በተፈጸመ ድንገተኛ ጥቃት ነው ጉዳት የደረሰው። ጥቃቱ የተፈጸመው ረፋድ አምስት ሰዓት አካባቢ ልዩ ቦታው ደልዳሌት ተብሎ የሚጠራ ቦታ ነው እንግዲህ በወገራ ወረዳ ውስጥ። በዚህ ጥቃት የጥበቃ ላይ የነበሩ የመከላከያና የፖሊስ አባላትም ጭምር ጉዳት ደርሶባቸዋል የጉዳቱ መጠን ግን በዝርዝር አልታወቀም ሌላው መረጃችን የዩኒቨርስቲ ተማሪዎች ተቃውሞ የተመለከተ ነው ዩኒቨርስቲ ተማሪዎች ተቃውሞ ዛሬ ለሁለተኛ ቀን ከሰዓት በኋላ ቀጥሎ ውሏል በትላንትናው ዕለት እንግዲህ በድሬዳዋና በኦሮሚያ ክልል የተለያዩ አካባቢዎች የነበሩ ዩኒቨርሲቲዎች ተቃውሞ ሲያሰሙ ነበር ዛሬ ደግሞ ወደ ሰሜን ኢትዮጵያ በትግራይ ከሚገኙ ዩኒቨርሲቲዎች የአክሱም ተማሪዎችም እንደዚሁ የአክሱም ዩኒቨርሲቲ ተማሪዎች ይህንን ተቃውሞ ተቀላቅለዋል። የአክሱም ዩኒቨርሲቲ ተማሪዎች ወደ አደባባይ ወጥተው ተቃውሟቸውን ማሰማታቸውን መረጃዎች ገልጸዋል። ቀደም ብሎ እንግዲህ በወለጋ በሚገኙ ሁለቱ ዩኒቨርሲቲዎች ወለጋ ዩኒቨርሲቲ ነቀምት የሚገኘው እንዲሁም ደግሞ ደምቢዶሎ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ቦሌ ሆራ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ ሜዳውላ ዩኒቨርሲቲ እና ሌሎች ዩኒቨርሲቲዎች ላይ ተማሪዎች ተቃውሞ አሰምተዋል። ጉዳዩ ግን በብልጽግና ውስጥ ከፍተኛ ድንጋጤና ፍርሃት ፈጥሯል። በዚህ በኩል የፌዴራል ፖሊስ ኮማንዶ እና የመከላከያ ኮማንዶ አባላት ወደ ዩኒቨርሲቲዎቹ እንዲገቡ ትዕዛዝ ተሰጥቷል ዛሬ ከሰዓት በኋላ የሚል መረጃ ወጥቷል። ተማሪዎቹ ተቃውሞ የሚቀጥል ከሆነ ግቢዎችን ለቀው እንዲወጡና ግቢዎቹ እንዲዘጉ የሚል ጭምር ነው። ትዕዛዝ እየተሰጠው እንግዲህ ከተማሪዎች ጋር እንነጋገራለን መፍትሄ አምጡ ሳይሆን ዩኒቨርስቲዎቹ ጭምር መዘጋት አለባቸው እርምጃ ውሰዱ የሚል ነው። ብልጽግና ዩኒቨርስቲ ተማሪዎቹ ተቃውሞ አስደንግጦታል። ከዚህ ጋር በተያያዘ በአዲስ አበባ በኬላዎችና መግቢያዎች ላይ እንደዚሁ ጥብቅ ፍተሻ እንዲደረግ እንዲሁም ደግሞ በአዲስ አበባ የተቃውሞ አዝማሚያ ክትትል እንዲደረግ ፌዴራል ፖሊስ እና የጸጥታ ግብረ ኃይል የሚባለው በጋራ ስምሪት ስለመውሰዳቸው የፖሊስ የመረጃ ምንጮች ይገልጻሉ። ወደ ሌላውና መጨረሻው መረጃ ሲሄድ በእስራኤል እስራኤላውያን በጦር ኃይሎች ግቢ በብዛት ይታያሉ ነው የተባለው። እስራኤላውያን በብዛት እንደሚታዩ ወታደራዊ የመረጃ ምንጮች ይህንን ገልጸዋል። በምድር ጦርና በጦር ኃይሎች ዋና መስሪያ ቤትና ግቢ ያለፉትን ሁለት ወራት ጨምሮ አሁን የያዝነውን ህዳር ላይም ጭምር ማለት ነው። እስራኤላውያን በዚህ በያዝነው ወር ጭምር በብዛት በዚህ ግቢ ውስጥ ይታያሉ ብለዋል የመረጃ ምንጮቹ። በዚህ የሚታዩት ባልተለመደ ሁኔታ ነው። በብዛት የሚታዩት በጦር ኃይሎች ዋና መስሪያ ቤት መታየታቸውን በተመለከተ የዚህ በጦር ኃይሎች ግቢ የሚታዩት እስራኤላውያንን በተመለከተ መረጃ የሰጡ የመረጃ ምንጮች እነዚህ እስራኤላውያን እንግዲህ የመለዮ ልብስ ለብሰው አልተመለከትናቸውም። የእስራኤልን የመከላከያ የአየር ኃይልም ሆነ ሌላ ኃይል መለዮ ለብሰው አልተመለከትናቸውም። በአመዛኙ ሲቪል ለብሰው ከኢትዮጵያ ወታደራዊ መኮንኖች ጋር በግቢው ውስጥ መለዮ ከለበሱ ጋር በብዛት ይታያሉ ሲሉ ነው የገለጹት። ጉዳዩን በተመለከተ እንግዲህ ግምታቸውን ሲያስቀምጡ ምናልባት በቀይ ባህር ቀጠና ካለው አጠቃላይ ውጥረት አንጻር የእስራኤል ወታደራዊ ባለስልጣናት እና ወታደራዊ ባለሙያዎች እንዲሁም ደግሞ የደህንነት ሰዎች ከዚህ ጉዳይ ጋር በተያያዘ ሊሆን ይችላል በኢትዮጵያ የጦር መስሪያ ቤት ውስጥ በብዛት የሚታዩት የሚል መረጃ ነው እያደረሱኝ። ተጨማሪ መረጃዎችን በሌላ ሰዓት ይጀመለስ ይሆናል። ያው እዚህ ላይ እንግዲ መብራትም ስለጠፋ የቀረጻው ደብዝዟል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እንገናኛለን። ሁልጊዜም ቻናሉን ሰብስክራይብ ማድረግ ለወዳጅ ዘመዶቻቸው በማስተዋወቅ ቤተሰብ እንድትሆኑ ነው ጥሪ የማቀርበው ከሚሲ